በፍቅራችን እንዝለቅ በፍቅራችን እንዝለቅ። እኔ ምንድነ አላልኩም አላልኩም እኔ ምክሰው በሱ ነው። አይሆንም አይሆንም አይሆንም አይሆነ። እንስማማለን እሺ፣ በቃ አሁን እዣ ትገባለኝ። እንደወለደች አስራ አምስት ቀን እኔ ጋር ትቀመጥና አስራ አምስት ቀን ናንተ ጋር እኮ። እሱ እኮ አራስ እስከ ሶስት አመትም ትታረሳለች እኮ ፓምፐርስ ማሰሪያ አይደለም አቅፈን በቃ እኔ እታክካለሁ እኔ አብሬሽ ቅምጠ አረግ ወደ ቤት ስንት የሚስተካከል ነገር አለ ነገር አለ። እኔ ጋር ነው የምትታረሰው። ሲጀምር ምንም የሚያሳስብ ነገር የለም። አፈር ልብላ፣ ቅቅልን፣ ቀይ ስር ድፍኑን ረስ ራልሻ አለው። አፈር ልብላ፣ እሱን የሚያምርሽ እሱ ብቻ እንደ ድምፅ፣ ቀቅዬ ላምጣ? አረ አመጣልሻለሁ፣ እናቴ፣ አመጣልሻለሁ፣ አመጣልሻለው። በሰላም ትገላግል። ሰላም እንዴት ዋላችሁ? ደና ናችሁ? ሰላም ናችሁ? እንዴት ናችሁ? ያስቀየምኳት ክራምዬ አሁን በደስታ ልታረቃት እጄ ታርቂያታለሁኝ። የጎረቤት ወሬ ሁሉ ሰምቼ አስቀይሚያት ነበር። አይሆንም ብያት ነበረ። ይህንን ሁሉ ያመጣው ደግሞ የጎረቤት ወሬ ነው። ሳልፈልግ ነው ለግፊት የገፋፉኝ። ይክራም ልጄን እኔ በጣም ወድጃታለሁ። አሁን ሰርፕራይዝ ላረጋት እየሄድኩኝ ነው። ላስደስታት እየሄድኩ ነው። ደስታዬ ደስታዋ እንዲሆን፣ ደስታዋ ደስታዬ እንዲሆን እፈልጋለሁኝ። አሁን ወደ ይክራም እየሄድኩ ነው። በሌላ ቅር የተሰኛችሁ ሁሉ ደግሞ ደስ ይበላችሁ። ደስ ብሎኛል። ታርቀናል። አስቀይሜያት ነበረ። ባለቀሰች ሰዓት ገፍቻት ነበረ። አሁን ግን እንበዋን አብሰዋለሁኝ። ይክራም ልጄ ናት። ካሁን በኋላ የልጄ ሚስት ሳትሆን የወለድኳት ልጄ ናት። ይክራም ካሁን በኋላ እስከ መጨረሻው አስደስታችኋለሁ። እኛ ያስከፋዋችሁ ምን እንደተረዳው ታውቃላችሁ። በባልና ሚስት መሀል በሁለቱ አካል መሀል የእናትም ወገን የአባትም ወገን ጎረቤትም መግባት አላስፈላጊ ነው። ያቃቅራል፣ ያራርቃል። ተጣልተው ተጠላልተው ሳይሆን ጎረቤት አያስፈልግም ሲጀምር የእናትም ወገን አያስፈልግም፣ የአባትም ወገን አያስፈልግም። የሁለቱም ፍቅር የሚያቆረፍደው ቤተሰብ ነው። በሰዎች አደራችሁን ጥንቃቄ አድርጉ። በእኔ ላይ ብዙ ትምህርት ውሰዱ። እኔ ሰው ያለኝን እየሰማሁ የልጄ ሚስት በጣም አስቀይሜያት አለውኝ። ያንን ያስቀየምኳትን ነገር ደግሞ በምን ይቅርታ ብዬ ደግሜ አሁንም ይቅርታ እንደምጠይቃት ግራ እየገባኝ ነው። በምን እንደምከሳትና እንደማስደሰታት ሁሉ ሊገባኝ አልቻለም። እና እንዳትገቡ አደራዬን ነው የማስጠነቅቀው። አደራ አደራ አደራ፣ ደግሜ ደግሜ የቤት ቤተሰቦች በተለይ አያስፈልጉም። በቃ በደስታ ተቀበሉ፣ የሚመጣውን ሁሉ በደስታ ተቀበሉ። ትውለድም፣ ሌላ ታግባም፣ ፍቅር ሁሌም አዲስ ነው። እነሱ ከተፋቀሩ ለመተፋቀራቸው አትበሉ። እነሱን ተአምር አያለያያቸው። እግዚአብሔር አገናኝቷቸዋል፣ ዘር ሰጧቸዋል። አሁንም አደራ ነው የምመክራቸው። አደራ አስረዝመዋለሁ። አደራ አትግቡ። አደራ ደግሞ ሆስፒታል የገባችበት ምክንያት ወሯ ደርሶ አይደለም። የእኔን እዴት ነው፣ እኔ ነኝ ገፋፍቼ አበሳጭቼ። ብስጭት ምን እንደሚያደርግ እያወቅሁት እየተረዳሁትኝ አበሳጭቼ፣ ምንም ማታቀዋ ምስኪን ልጅ ለግፊት አብቅቼ ሆስፒታል እንድትገባ ያደረኳት እኔ ነኝ። አደራችሁን ቤተሰብ ለበሽታ ይዳርጋል። ቤተሰብ ፍቅርን ይሰጣል እንጂ በሽታን አይሰጥም። እኔ ግን ለሷ በሽታ ነው የሰጠዋትኝ። ያንን በሽታ በምን አይነት መልኩ ከላይዋ ላይ እንደማወርደው የቀን ስራ ነው የሆነብኝ። አደራችሁን ቤተሰብ የሆናችሁ ሰዎች ተጠንቀቁ፣ ጥንቃቄ ውሰዱ። በእኔ ላይ ብዙ ትምህርት ውሰዱ። ይቅራ ምንም ማታቅ ንጹሕ ልጅ ናት። ለኑሯ ለትዳሯ ሟች ናት። ለልጄ ሟች ናት። በተለይ ለልጅ ያላትን አመለካከት ብታዩ፣ እኔ እንጃ እንዴት ብዬ እንደምገልጽላችሁ ሁሉ ለእኔ ግራ ነው የሚገባኝ። ዛሬ ግን ለእኔ ትልቅ ትልቅ አስተማሪ ይሆናኛል። እኔ ደግሞ እናንተን ላስተምራችሁ። አደራ ወገኖቼ፣ በባልና ሚስት መሀል አትግቡ፣ ተጠንቀቁ። አሁን የምላችሁ ነገር ለልጅ ልጄ ስጦታ ላበረክት እየሄድኩኝ ነው እና እኔ በጣም በጣም ደስ ብሎኛል። ከዚህም በላይ አደርግላታለሁ፣ አርሳታለሁ። ልጄ ናት። ከአሁን በኋላ ከልጄም አልፎ ልጄ ናት። ብዙ ዘር የማገኝባት ልጄ ራምን አሁን አገኛት አለውኝ። አብረን እንጫወታለን። የክራም ከአሁን በኋላ ንጹ ልጄ ናት። በጣም የምወዳት በጣም ሩሩ የሆነች የልጄ ሚስት ናት እና በጣም በጣም ወዳ ጋዱልኝ ሳለሁኝ ካሁን በኋላ እሷ በቃ ንጹህ ልጄ ናት፣ ንጹህ ልጄ ናት። ግን የሰውን ግፊት እየሰማን ዳር አንውጣ፣ አደራችሁን። እኔ አሁን ሰርፕራይዝን ይዤ ልብስ ገዝቼ እየሄድኩኝ ነው። ይህን እያየች ደግሞ በጣም ትራራልኛለች ብዬ እጠብቃለሁኝ። ቂም የያዘችብኝም በሙሉ ደግሞ ትተዋለች፣ አውቃታለሁኝ። የዋናት ታስታውቃለች። እስካሁን ድረስም ራሱ ያስከፋዋትን እኔ እንጃ በምን እንደምክሳት እኔ ላውቀው እና ይህን ስጦታ ይዤ ሰርፕራይዝ ላረጋት ነው እና እዚህ ባሳያችሁ እኔ በጣም ደስ ይለኝ ነበረ፣ ደስታዬም ባካፍላችሁ፣ ግን እዛው ስለማ ማሳያት አብራችሁ ታያላችሁ። ደስታችን ደስታችሁ ይሆናል። ሰላም ናችሁ? ችግር የለም። ቁጭ በሉ ቁጭ በሉ። ሰላም ነሽ ማቱ? እግሯን እያሸ ደህና ነሽ? ትበርቻለሽ። ደህና ነሽ አይደል? እንዴት ነሽ? ደህና ነሽ? ችግር የለም ችግር የለም። ምነው እንዴት ነሽ ደህና ነሽ አዎ አዎ ለምን እንዴት ነሽ ደህና ነሽ አይደል እየበረታሽ ነው ደህና ነሽ ይሁን ይሁን እኔ እምዳብሳለሁ ይኸው ይኸው ይኸው ኧረ ምነው አሁን ተረኛ ነኝ አሁን ተረኛ ነኝ አዎ አሁን ተረኛ ነኝ እና ኧረ እኔው ደክማ አለው እማይሆን እስካሁን ድረስ ሶስት ሳምንት ሙሉ እዚህ መቀመጥ ማለት ቀልድ አይደለም። አሁን ደግሞ እኔ ነኝ። ኧረ አሁን ወደ ቤት እና እኔ ዋጋ አልከፍልም እንዴ? ቃል የገባሁት ልጄ ናት። ደግሞ እኔ እቀይራለሁ በተራዬ በቃ

ያረፍማ ግን እኔ ገዛሁ፣ በቃ ደስ አለኝ። ይሁን ይሁን ገዛሁ። አዎ አይቻለሁ። ደስ የሚል ሕልምን ያየሁኝ ደስ ወንድ ነዋ። ኧረ፣ እኔ ወንድ ነው እናቴ። ልጄን በትንሽነቱ ደግሜ ማየት ነው የምፈልገው። ያምራል አይደል? ምርጫ የደስ አይልም። አንዱ ግን የልጄ ልብስ እንደተወለደ የለበሰው አለ። ልክ እንደወለድሽ፣ እሱን ነው የምታለብሽው። ይችን ይችን ይችን የባልሽን ልብስ ነው። ይኸው የባልሽ ልጅ የልጅነቱን። አዎ፣ መጀመሪያ በእሱ በእሱ አዎ። ደግሜ አልሄድኩም። ደግሜ ልጅን መልክ በዚህ ውስጥ ማየት እፈልጋለሁ። አታምሪው። ኧረ ወንድ ነው ወንድ። ትሁን ትሁን እግዚአብሔር የሰጠን ይሁን ብቻ በቃ። መጀመሪያ በዚህ አይደለም፣ ትብለጥ ናት ስሟ። ልክ እንደተወለደች ይበቃታል፣ ይበቃዋል። በይ ይበቃዋል፣ እውነት መጀመሪያ እንደነበረች አስቀመጥኳት። ኧረ ጥንቁቅ ነኝ እናቴ፣ ጎረቤት አበላሸኝ እንጂ ያ ጀበና አበላሸኝ እንጂ እቡና ትጠራሪ ያለሽ በዚያም መሀል ብዙ ነገር ይወራል። ወሬ የማያመጣው ነገር የለም። ኧረ ተይው እስኪ እናቴ፣ ኧረ ተይው ተይው። እና ምርጫዬ እንዴት ናቸው? አውሩ አውሩ፣ የማይወራውን ነው ያወሩብኝ። አልነበረብኝም አልነበረብኝም። ውሎ ሲያድር በቃ የግር ሳትሆነብኝ አታምር። ምርጫዬ እንዴት ነው? የፓምፐርስ ማሰሪያ አይደለም እናቴ፣ ቆንጅዬ ናት እንዴ? ይሁን ትሁን፣ ትወልጃለሽ። እዚህ ሆነው ወልደሽ አቅፈን የምንሄደው በቃ እኔ ተካለው እኔ አብርሽ ቀመጥ ያለ አረግ ወደ ቤት ስንት የሚስተካከል ነገር አለ። እኔ ጋ የምትታረሰው ሲጀምር ምንም የሚያሳስብ ነገር የለውም። እኔ ሙሉ ነገሩን አስተካከያለ። ከሚያሳስብ ነገር እንግዲህ በፍቅራችን እንዝለቅ በፍቅራችን እንዝለቅ አላልኩም። በእሱ ነው እኔ አይሆንም አይሆንም። አይሆንም፣ አይሆነ እንስማማለን። እሺ በቃ አሁን ይዣት እገባለሁ። እንደወለደች አስራ አምስት ቀን እኔ ጋር ትቀመጥና አስራ አምስት ቀን ናንተ ጋር። እኔ መጀመሪያም አላረስኳትም። እሱ እኮ አራስ እስከ ሶስት አመትም ትታረሳለች እኮ አንቺ። እኔ አስቀየምኳትም በዚህ ነው መካስ የምፈልገው። እኔ አልፈልገም ኧረ፣ እኔም እናት ነኝ። የእናት ሰው እንዳሳያችሁ እነሱ ይከራከሩ። አዎ፣ አንቺን ልብሶችሽ እኔ የእናቴ የያቸው ግን አይ፣ በቃ ሁለተኛ ስትወልድ ደግሞ እናረፈ ታድርሳለህ። አልፈልግም። እኔ አሁን ነው የማድረሰው። እኔ ኧረግ ከ- አሁን በኋላ ምን ያቋርጣል? ኧረ እናቴ አምሮ ይሄን ለማማ አስችልኝ። ምን ነው የወንድሟን ልብስ? አረ ወዳታለሁኝ እኔ እንዴት ከፍቼ ላሳይሽ። ወደ አረ አይዞሽ የእኔ እናት አይዞሽ፣ አያሳስብሽ፣ አያሳስብሽ። ልጄ ናት እኮ እሷም እኮ ልጄ ናት እኮ እሷም እኮ የልጄ እህት ወይ የልጄ ወንድም ብትሆን መለየት አለብኝ። አለይም እኮ እማኮ በቃ ከአሁን በኋላማ፣ ቃላችን ነው። ይሄም ለማማ ይሁና፣ ይችም የማዋናት አለች። ለማማ እሷ ናት። የማንበርሶች ይበዛሉ። ይሄም የሴት ነው ይሁን፣ ይሁን። የመጣውን በጸጋ እንቀበላለንማ። ማኮ ደስ ብሎሻል አይደል? ደስ አላለታ። በቃ በአንዳንድ ንግግሮች ነው እንጂ አይደለም። እኔ ላግዝ ማለት ምን ክፉ መናገር ነው እንዴ? ላግዝ ተረኛ ነኝ። አይደክም፣ ምንም አይደክመኝም እኮ። አረ፣ እኔም አይደክመኝም። አሁንም ልንከራከር ነው? አረ እንከራከር፣ እንስማማ። ወደዛ በሚሄደው እኔ አጠገቧ ልደር፣ ነገ ይመጡልኝና ይቀየሩልኛል እኔ ከዚሁ ከዛሬው ጀምሬ ልካሳት ልጄ ነው። ኧረ፣ የማይሆነው ግን። ለትብብርሽ አመሰግነው ለአባባልሽ፣ ጥሩ ነው። አይ እንቀያየር፣ እንኳን ምን ችግር አለው? አሁንም ውስጣችሁ ቂም ይዟል ማለት ነው? እና ታዲያ በቃ በቃ፣ ይቅርታ አትበላለም? ይቅርታ ልደራ፣ ልጄ ናት እኮ። አንድ ቀን እኮ አንድ ቀን አሁን እኔ ዛሬ አልገባ ሲደክማኝ ሳይደክመኝም ምትቀየር ይልኛል። ይሻላል፣ የዛሬው ግቢ ይሻላል። ለትብብርሽ ደግሞ እኔ ግን ዛሬ በቃ ሳጫውታት አድራለሁ። በቃ አመሰግናለሁኝ። እሺ አመጣለሁ። በቃ አትደሪ አላችሁኝ አይደል? አትቀየሪ አላችሁኝ አይደል? ሰላም ስለወረደ በጣም ደስ ብሎኛል። ስላለፈው ልቦናሽ ንጹህ አድርገሽ ይቅርታ አድርገሽልኛል። ከአሁን በኋላ በፍጹም አይታሰብም፣ አይታሰብም የኔ ልጅ አይታሰብም። እኔ ግን ዛሬ ባድር በጣም ደስ ይለኝ ነበር። ሌላ ቀን ወስኜ ነበር፣ ታድያ ዛሬ ላይ ሌላ ቀን

ሰላም ወርዷል፣ ሰላማችን ይዛል። አሜን አሜን። በአንድ ላይም አይለየን ያቆየን። ኧረ አይለየን አይለየን። እንደማ ሰይጣን አይለየን፣ ሰይጣን እንትን ነው

አሁንም ውስጥ ልሽ ላይ ነገር አለ ማለት ነው። ድፍኑ፣ ቅቅልን፣ ቀይ ስር ደፈኑን። አረ እሰራልሻለው። አፈር ልብላን፣ አፈር ያስበላኝ። እሱን የሚያምርሽ እሱ ብቻ እንደ ድምፅ ቀቅዬ ላምጣው። አረ አመጣልሻለው እናቴ አመጣልሻለው። እና አሁን ነው ወይ? አሁን ቀቅዬ አመጣልሻለው። አሁን አመጣልሻለው። ምን ያቆያል ትንሽ እኮ